አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውዴ ቻናሌ ተከታታይ ቤተሰቦቼ፣ ጓደኞቼ እንዲናችሁ፣ ደህና ናችሁ? ሰላም ናችሁ ሆይ? እኔ ሰላም ነኝ አለሁ። አልሐምዱሊላ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ይሁኑ። ላለው በአክብሮት ላይክ እና ሸር ሰብስክራይብ ለምታደረጉን ደግሞ እናመሰግናለን። እንግዲህ ዛሬ መተናል በአዲስ ቪዲዮ ማለት ነው። ሴት ልጅ ለሚያዋርድ እኛ ሶሻል ሜዲያ ላይ ያለን አንዳንድ ሰዎች ግዴታ ሀግ ማለት አለብን ማለት ነው። ሲቀጥል ደግሞ ናሆምን ወደምነው ቁርአን ቤት ወይም ደግሞ ወደ ጸባል ቤት የሚወስደው ሰው ጠፋ ወይም እሱን የእንቅልፍከኔን ሰጥቶ አንገቱ ላይ ያለው ቆርቆሮ ምን አለ ጅርግዴው ቢለቁትም ነ ወይስ ደግሞ እዛው ፊት ለፊታቸው ለአጣ ድገውጣ ላይ። ወላሂ ሰው ጠፍቶ ነው እንጂ ሳብ ሳብ ጅርግድ የመጀመሪያ ላይ ያለ ሽቦ የማሰሪያው መጥለፊያው ላይ ያለችው ጆሮይቱ ጆሮ ልበላት ወይም ደግሞ መሽቦ አለች ያቺ ቀጭና፣ ስለዚ፣ ያችን ሳብ ሲያርጓ ጉንጥል ነው ምትለው። እንኳን አይደለም ትልቅ ሰው ቅርቶ አይልም፣ ትልቅ ትልቅ ሰው ቅርቶ አይልም። ሕጻን ልጅ ያዝ ቢያደርገው ብጥስ ነው የሚለው ማለት ነው። ስለዚህ ናሁም ሰው አቶ ነው እንጂ ናሁም ሰው ቢያገኝ ኑሮ ወደ ነበረበት እንትን ይላል። አሁን ያለበት ናሁም ናሁም አይደለም ናሁም አይደለም፣ ሚስቱንም እያሰቃየ ነው ያለው አራሲቱን። ላይላሃ ይላል እናንተ ሴት ልጅ ወር ያቁ ሴት ልጅ ወር ወልዲያ ሶስት ሳምንት እስከሚሞላ ድረስ ለሀዱ ክፍት ነው ሴት ልጅ አትጮሄ ይባላል። አርባ ቀን እስከሚሞላ ድረስ ደግሞ ቂቢ አናቷ ላይ እየተደረገ ቢያንስ ቢያንስ ሶስት ሳምንት ድረስ እንኳን አናቷ ላይ ቂቢ እየተደረገ ወደ ነበረችበት እንድትመለስ ማለት። የሰው ልጅ እኮ ሰው ሰው ላይ ሲከለቀው ደም ፈሶት እንጂ እንዲሁ አይደለም ሰው የሚወጣው ማለት ነው ከሰው ውስጥ

ብዙ ነገሮች አሉ። እች ላይ ደግሞ ደም ፈሷታል። ብዙ ነገሮችን ማግኘት አለባት ለሰውነቷም። ያኔ ጭሶች ጥሩ ናቸው ለጅስሟ፣ እንደ ያኔ ያጠነክራት አለ ጭስ ጭስ ልበለው ወይ፣ ባጭስ ማለት ነው። ሁለተኛ ደግሞ ቅቤ፣ ሶስተኛ ደግሞ ወዝ ያለው ነገር ለልጅቱ፣ ትኩስ ነገር፣ በተለይ ትኩስ ነገር የሚጠጣ ነገር አስፈላጊ ነው ለውብዬ ማለት ነው። ምክንያቱም እች ልጅ አራስ ናት። ህጻኔቱም ደግሞ በሀገራችን ላይ እንዲያ በሀገራችን ደምብ ከሆነ አርባ ቀን ወይም ደግሞ አርባ ሁለት ቀን እስከሚሞላት ድረስ ከቤት መውጣት የለባትም ያው አንዳንድ ጊዜ በአርባ ቀኗ ፀሀይ ለመውጣት ትወጣለች ያንኑም ተዲያ ፍራድ የለም። ጠዋትና ማታ ጸሀውን ለማስለመድ ወይም ደሞ ቀህውን፣ ንፋሱን ለማስለመድ ከቤታ አንድ አንድ አፍታ ይዘው እየወጡ ልጆቻቸውን እንትን ይላሉ። ምክንያቱም ያው ያለፍኩበት ስለሆነ ስለዚህ ውብዬ ደግሞ ዛሬ አራስ ቤቷን ሳትጨርስ አስተካክሎ 15 ቀን ሳትተኛ 15 ቀን ቆይቶ የለም 8 ቀን አልተኛችም ማለት ነው። አራስ ልጅ ይዛ ተቤቷ ተሞቀ ቤቷ ለቃለት ይዲያለች ማለት ይሁሉ ለምን እንደው እቺ የተረገመ ሸይጣን በሷ የተነሳ ነው ሁላ ነገር የተበጣበጠ ያለው ሰይጣን አለ ምን እንደሚሰራ ምን እንደምታደርገው፣ ሁላ ተራ ሙቢየም ተራሱ ጋር አይደለም ያለው፣ እና ሆምም ተራሱ ጋር አይደለም ያለው ማለት ነው። ነውና ያኒ ዚህ ቦታ ላይ ሰው ትዳር ላይ የገቡ እየፈተፈቱ ነው ሁላ ነገር። ሱብሃን አላህ እንዴ! አላህ ይጣብቀን። ወላይ ተን እንደዚህ ያለው ነገር ማለት ነው በጣም ከባድ ነው። ይሄ ሁሉ መከራ ስቃያት ነው የሚወርዱ ለምንድን ነው? የሞቀ ትዳር ለማፍረስ በአንድ ሴት እንግዲህ እሱን ወዲዋለሁኝ ና እሱን ታሎት አላገባሁኝ የምትል ሴት ኖራ ነው ማለት ነው። ከሱ በስተቀር ሌላ ሴት የለሽም ማሉሽ እንደ ወምዋ ወምዋ ናሁም እንጂ ታናሁም እንዲ ውጭ ወንድ ሌላ የለም። ሌላ ወንድ ማግባታ ትችም ማሉሽ እንደ ናሁም እኮ የልጆች አባት ባለትዳር ነው። እንግዲህ አንቺ ብትፈልጊው አንድ ሰው ታላፈቀረ ከባድ ነው ማለት ነው። ምክንያቱም ፍቅር ማለት ከሁለቱም ፈንቅሎ የሚወጣ ነገር ነው። ከሁለቱም ልብ የሚመነጭ ነው። ከሁለቱም ጭንቅላት የሚወጣ እንጂ ታንዲ ልብ ብቻ የሚወጣ ፍቅር ተሆነ አንደኛው ላይ ፍቅር ታላለው ሚዛናዊ አይሆንም ማለት ነው። ስለዚህ አንቺ የሰው ትዳር ገብተሽ አሁን የሰው ቤት የሰው ሞቀኝ ሞከ ትዳር ማፍረስ ምን ይሉታል? ምን ይሉታል? አራሲቱን የዚህን ያህል ማስበጥበጥ የዚህ ሁሉ ሴራ መጠንሰስ ለዚህ ሁሉ ለዚህ ሁሉ ሴራ መጠሰስ ለዚህ ሁሉ ነገር እንትን ማለት በጣም ከባድ ነው። ስለዚህ አንቺ ለእህትሽ ስትይ ለእህትሽ እንትን ስትይ የሰው ቤት አፈርሽ አለሽ ማለት ነው። እሷ አለም ሰው አታ ነው ይዞ ጠርቅሞ ጠርቅሞ የሚለቃት ሰው ጠፍቶ ነው እንጂ አይጣጥም። ጠርቅሞ ጠርቅሞ ቢለቋት መድኃኒት ሆና ነበር። በሳሳት ብላ ሰው ቤት ስትመጣ ይዞ ቢጠረቅሟት። እረ እኛ ትግስት የለንም። እኛ አረብ ሀገር ያለች ሴት ጌታሽ ኑሮ ጆሮሽን ነበር ይዛ ጎተታ መታወጣሽ ማለት ነው። ተቅልቅልቁል ታደርግሽ ነበረ። ግን አንድ አንድ ጊዜ ያው አገር ቤት የተቀመጡ ሰዎች ትግስትም፣ ሁሉም ነገር ያኔ ጭንቅላታቸው ስላልተጎዳ ልባቸው ስላልተጎዳ ምንም አይሉም። ያኔ ትግስት ይኖራቸዋል። ግን አረብ ሀገር የቆየን ሰዎች ልባችንም ሳስቷል፣ ጭንቅላታችንም ሳስቷል። የመቻሉ አቅም የለንም። ትግስቱም አይኖረንም ማለት ነው። ምክንያቱም ተወርተናል፣ ስለ ተጎዳን ወዲያው ነው ጸጉርሽን ይዞ ቡጭ ቅጭ ቅጭ ቅጭ ቅጭ እምታደርግ ነበር ማለት ነው እንጂ የማንም ባል ማን ያገባል የማንም ቤት ማን ያፈርሳልና፣ የስራሽን አላህ ይስጥሽ። የሌላ ምንም እምለው ነገር የለኝም፣ የስራሽን ይስጥሽ። ሁሉም እየሰራው ነው የሚያገኘው ማለት ነው። ምክንያቱም የሰው ትዳሬ የሰው ቤት እያፈረሱ፣ አንድም ቤት ለማቆም ብዙ ዋጋ ያስከፍላል። አንድም ቤት ሲሰራ ብዙ ዋጋ አስከፍሏል። በዛ ላይ ደግሞ ብዙ ነገሮች ቤት ስሞቅ ተማንካ ወይም ደግሞ ተብርጭቆ ጀምሮ እንዝም ልበላችሁ በቃ ተቤት ቁልፍ በሉት ቁልፍ በሉት ይሄ ቁፍ የምንቆልፍበት በጉንጨር ከሱ ጀምራለ ማለት ነው። እያንዳንዱ ነገር ተዛ ተጀምሮ ነው ወደ ሌላ ነገር እንትን የሚባል ሁሉም ነገር ተዛ ወደቃ ምናምን ምናምን ምናምን ምናምን ይገዛዛል። ስለዚህ ይሄ ሁላ ኖራለሁ ብሎ ሰው ብዙ ዋጋ ከፍሎ ዛሬ አንዱ አሞቀበት ቤት ላይ አንዱ መጥቼ እቀመጣለሁ፣ አንዱ እንትን ያለበት ላይ እኔ መጥቼ እኖራለሁ ማለት አግባብ አይደለም። ይሄ ሁሉ ሴራ፣ ይሄ ሁሉ ድግምት በጣም ከባድ ነው። ስለዚህ ናሁምን ይዘው ወይዘው ቢሄድ ወደ ቁርኣን ወይም ደግሞ ወደ ጸበል ጥሩ ነው። እና ሆ ምንም በሃይማኖቱ ይዛችሁት ሂዱ። ሙቤንም ደግሞ ወደ ቁርአን ቤት ያስገቡት ይፍጥኝ ማስራችሁ ቢሆን ማለት ነውና፣ ቢቀጠቀጧቸውም ቢነፍሳቸው፣ ምንም ቢሏቸው ከነሱ ጋር ተራሳችሁ ጋር ስላላደሉ ያው ምንም አይመስላቸው ማለት ነው። የሚወር ሰውሳቸው ሰይጣና ሰይጣኑ የተላከበት እንትን ስለሆነ ብቻ ከባድ ነው። ስለዚህ እንደኔ እንደኔ ምረው ውብዬም፣ ያው እንደምታዋት ለቃ ቤቱን ወታለች። አራስ ልጅ እዛ በመታረሻዋ

ይህ ሁላ ነገር አስፈላጊ አልነበረም የሁላ የሰው ችግር ነው ሰው ቢያገኘ እናንተ ቢሉ ነው ጥሩ ነበረ ባለፈው የናሁም እናት ሂደው ነበረ ግን ይሄን ነገር ሊያስተካክሉት አልቻሉም የናሁም እናት የሙብ የምናሂ ሂደዋል ግን ይሄን ነገር ሊያስተካክሉት አልቻሉም ሁለቱም ማለት ነው ተነሱ ግን አቀተም ነበረ የፊት ግጥም አድርገው አስረውል ሁሉን ነገር ማስተካከል የሚችሉ ነበረ ግን ብቻ አለም ድራማም እየሰሩ ይሁን ለምንም እንደው አላቀቀኝና ምን እንዲሆን አይገባኝም። እኔ በራሴ በበኩሌ ማለት ነው። እንግዲህ ብቻ እናንተ እንደምታዩት ነው። እኔ በጣም አሳዝናኛለችሁ ብዬ እና አሁን በጣም እኔ ምን እንደምል አቅም በሱም እንዳይፈረድ እሱ ተራሱ ጋር አይልም። አሁን ይህን አንገቱ ላይ ያለ መስቀል በጥሰው ቢጥሉለት ሀቂቀቱን ወላሂ ውሬ ነው የሚለው። ውሬ ተግሯ ስር ወርቆ እንደገና ይቅርታ ስለዚህ እሷ ደግሞ አሁን ይሄን ያክል ተጎርታ እሷ ተራሷ ጋር ናት ያለችው። ይሄን ያል ተ ጎርታ ነይ ተመለሽና እንዴ ዛድርጊለት እንዴ ዝ በይ ቢብሏት የማይሳካ የማይሆን ነገር ነው ማለት ነው። ምክንያቱም እቺ ልጅ ተጎርታ አለ ከተጎዳሽ በኋላ እሱ ወደ ራሱ ሲመለስ ነይ እንዴ ዝኩኒ ይሄ ነይ እንዴ ዝ ይቅር በይው እንዴ ዝ በይው ብትሉ አንድ ሰው ለፍልፎ ለፍልፎ ለልበኛ ሰጥቶ ያ ልበኛው ደግሞ ሂጃ ይዛል ማለት ነው ነውና፣ እሱ ደግሞ የሚያውቀው ነገር የለም በራሱ ጊዜ ከባድ ነው ማለት ነው። ስለዚህ ያኔ ሞቢዬም ሆነ ናሁምን ወደ እንትን ይዞ ቢሄዱ መልካም ነገር ነው። በአሁኑ ሰዓት እኔ እንጃ እንጂ በሽርክ በቃ ሰው ተጨመላለቀ። ሀቂቀትን በድግምት በሽርክ በቃ እንደዛ ነው ያለው ህዝቡ ማለት ነው። ኧረ እኔ እንጃ ብቻ እንደው አሁን በሰለጠነ ጊዜ ድሮ እኮ ያኔ ድሮ ድሮ እኮ እንደዚህ እየተስፋፋ አይደለም ኢንተርኔቱ፣ እንደዚህ የበለጸጋ አይደለም። ጊዜው እንደዚህ ያመረ ዘበና አይደለም። በዛን ሰዓት ያኔ ሁሉም ነገር ወይም የድንቁርና ዘበ ድንቁርና ነው እና እንደዛ ነው ላኪን ግን አሁን ደግሞ እንኳንኛ እኛ ነፍስ ያወቅነው ትልልቆቹ ቀርቶ አይደለም ህፃኖቹ እኮ ነፍስ ያውቀዋል እንዴ እስቲ አንድ ህፃን ልጅ እስቲ ሞባይል እጅ ሲለይ ና ሞባይል ከለክላለሁ አልከለክልም እንዴ ጦርነት መጋጣ ነው እና ይ እና ይን ት ቀልድ ነው ምክንያቱም በአሁን ጊዜው እንት ብሏል ጊዜ ጊዜ ያመረ ጊዜ ስለሆነ ብቻ ምን እንደምላችኋል አቅም ማለት ነው እና ለማንኛቸውም ተረጋጉ ነው ምለው። እኔ መረጋጋትን የሚያክል ነገር የለም። ውብዬ ምስ ትንሽ ታገሹ፣ ህቴ እህቴ ላለው ወገኔ ትንሽ የተወሰነ ታገሹ እና ያለው ነገር ይስተካከል እንደ ይስተካከላል ነው ምለው። ምክንያቱም ከባድ ነው። በአሁን ሰዓት ምን አይነት ጊዜ ላይ እንዲደረስ እንደደረስን ባናቅም በሰው ዘር አንዲቱ ውላ ፈጣፈጣችበት አንዲቱ መጥቼ እበላለሁ ማለት ረበታ በጣም ከባድ ነው። ታገባችሁ ሁለት ሁለት ማግባት ታልቀረ እሷ እሱም እሱ ሁለት ታገባ ሁለቱንም አረባ ግርስ ይቤት ያቺም ራሷን ችላት ኖር፣ ይቺም ራሷን ችላት ኖር ማለት ነው። እንዲዛ ሆነ ግን አንዲቱ በለፋችበት ንብረት ላይ መታ የኋ ለኛይቱ ግን ዘረጋለሁ እንጠራራለሁ ሸሸ ግድ ይላለሁ ማለት ይሄ አግባብ አይደለም እንዴ እንዴኔ ለማንኛቸውም አላህ መልካሙን ነገር ይሻላችሁ። ለምታበረታቱኝም ጅዛኩም አላህ ኸይር ጅዛ ብያለሁ። አበረታቱኝ። ላይክ፣ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ለቤቴ አዲስ የሆናችሁ ማለት ነው። እናንተም ደግሞ ክፈቱ፣ ስሩ። ሀገራችሁ ስትገቡ የሚጠቅምባችሁ ሰዓት ይኖራል። ጎን ለጎን የሆነ ነገር ትሰሩበታላችሁ ማለት ነው እና ማስታወቂያ ይሆናል። ስለዚህ ብዙ የሚቸግሩ ነገሮች ይኖራሉ። ብዙ ነገር ለብዙ ጥቅም ይውላል ማለት ነው። ብዙ ነገሮችን እንኳን እናንተ መጠቀምኩት አይ እሷ ትጠቅሙበታላችሁ ማለት ነው ወገን